አርሰናል ከእርሊንግ ብራውት ሃላንድ ጋር ለኮከብ ግብ አግቢነት የሚፎካከርን አጥቂ የማስፈረም ጥረቱን አጠናክሮ ቀጥለዋል። በፍሎሬን ዊርት ዝውውር ዙሪያ ሊቨርፑል እና ባየር ሊቨርኩሰን የደረሱበት ስምምነት ዝርዝር ሐሳብ ይፋ እየተደረገ ነው። ሉዊስ ዲያዝ ከሊቨርፑል መልቀቁ አይቀርም። ማረፊያው የት ሊሆን ይችላል? ማንቸስተር ዩናይትድ ብሪያን ኤምቤሞን ሊነጠቅ ይመስላል። አስገራሚው የሊሮይ ሳኔ ዝውውር ወደ ጋላታሳራይ በብዙዎች መነጋገሪያ ሆኗል እነዚህንና ሌሎች የሰዓቱን ወሳኝ የዝውውር መረጃዎችን እያነሳን ከእናንተ ጋር ቆይታ እናደርጋለን ሰላም ጤና ይስጥልን የሸገር ስፖርት ዊዝ አበበ ግደ የዩትብ ቻናል ቤተሰቦቻችን በሚኖረን ቆይታ ደስተኛ እንደምትሆኑ ተስፋ እናደርጋለን ይህንን የእኛን የዩትብ ቻናል ሰብስክራይብ አድርጉ የደውል ምልክቱን ተጫኑት ላይክ በማድረግ እንዲሁም ሊንኩ ለሌሎች በማጋራት በተከታዮች እንድንበዛ የምንሰራው ፕሮግራምም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን የሆነ ቀጥሉ እንላለን። ለእስካሁን ድጋፋችሁም ከልብ እናመሰግናለን። ወደ መጀመሪያው ወሬያችን እንሂድ። እጅግ አስገራሚ ነው የተባለው የሊሮይ ሳኔና የጋላታሳራይ የዝውውር ስምምነት በብዙ የዓለማችን ሚዲያዎች መነጋገሪያ ሆኗል። ዝርዝር የሂሳብ ወይም የክፍያ ስምምነታቸውም ይፋ ተደርጓል። በእርግጥ በአንድ ክለብና በአንድ ተጫዋች መካከል የሚደረግ ስምምነት እንደዚህ ባለ መጠን እንደዚህ ከፍለዋለው፣ በዚህ ሳምንት እንደዚህ ይሆናል፣ በዚህ ጊዜ እንደዚህ ይሆናል ተብሎ የውል ስምምነታቸው ዝርዝር ሀሳብ ይፋ መደረጉ የተለመደ አይደለም። ይህንን ያልተለመደ ድርጊት ጋላ ተሰራይ ለምን እንዳደረገው ግልጽ ባይሆንም እነሱ ግን የገለጹት ነገር ሪስፔክትፉሊ ወይም በክብር ይህንን አናውንስ ለማድረግ ወይም ለሕዝብ ይፋ ለማድረግ የተገደድነው በጣም በታሪካችን ትልቅ ከምንላቸው ደስተኛ ከሆንባቸው ዝውውሮች መካከል አንዱ የሊሮይሳኔ ዝውውር በመሆኑ ነው ብለው ማብራሪያ ሰጥተዋል። ሊሮይ ሳኔ በቱርክ ኢስታንቡል በሚደርስበት ሰዓት ላይ በቁጥር በጣም በርካታ የሆኑ የክለቡ ደጋፊዎች አደባባይ ወጥተው ተቀብለውታል። ይህ ተጫዋች በቱርክ ለጋላታሳራይ እየተጫወተ የሚከፈለው ሳምንታዊ ክፍያ በእንግሊዝ ፕሪምየር ሊግ ለተጫዋቾች ከሚከፈለው የሳምንት ደሞዝ ጋር ሲነጻጸር ከፕሪምየር ሊጉ ተጫዋቾች ሊሮይ ሳኔን አሁን በደሞዝ የሚበልጠው አንድ ተጫዋች ብቻ ነው፣ ኤርሊንግ ብራውት ሃላንድ። ሌሎቹ ከሊሮይ ሳኔ ያነሰ ሳምንታዊ ደሞዝ የሚከፈላቸው የፕሪምየር ሊግ ተጫዋቾች ናቸው። ይህ ቀድሞ ለባየር ሚኒ ከዛም በፊት ለማንቸስተር ሲቲ ሲጫወት የምናውቀው ሊሮይ ሳኔ አሁን በጋላተሰራይ በሚኖረው ቆይታ 10 ነጥብ 23 ሚሊየን ፓውንድ በአንድ የውድድር ዓመት ከጋላተሰራይ ይከፍለዋል ይሄ ማለት ወደ ሳምንት ሲቀየር 410 ሺህ ፓውንድ በሳምንት ይከፈለዋል ማለት ነው። 410 ሺህ ፓውንድ በላይ የሚከፈለው የፕሪሚየር ሊጉ ተጫዋች ሃላንድ ብቻ ነው። ለምሳሌ ባለፈው የውድድር ዓመት የፉትቦል ራይተርስ አሶሲሽን ምርጫ ኮከብ እንደዚሁም በፕሪሚየር ሊጉ ኮከብ ተብሎ የተመረጠው መሐመድ ሳላ እና የውድድር ዓመቱን በኮከብ ግብ አግቢነት የጨረሰው ግብፃዊው መሐመድ ሳላ በየሳምንቱ ከሊቨርፑል የሚቀበለው ደሞዝ 400 ሺህ ፓውንድ ነው። ከሊሮይ ሳኔ የጋላታሰራይ ደሞዝ በ10 ሺህ ፓውንድ ያንሳል። ካዚሜሮ፣ ቨርጅል ቫንዳይክ እነዚህ ተጫዋቾች ከየክለቦቻቸው 350ሺህ ፓውንድ ይሰበስባሉ። ለዚህ ነው ሊሮይ ሳኔ በጋላ ተሰራ የሚከፈለው ሳምንታዊው ደሞዝ ከፕሪሚየር ሊግ ተጫዋቾች በሃላንድ ብቻ የሚበለጥ ነው። ሌሎቹን በሙሉ ግን ይበልጣል። ሌሮይ ሳኔ 29 ዓመቱ ነው። በዚህ የ29 ዓመት ቆይታው እንግዲህ ለሚቀጥሉት ሶስት ዓመታት የጋላ ተሰራይ ተጫዋች ለመሆን ነው ስምምነት ላይ የደረሰው። ይሄ ማለት የውል ዘመኑ እስኪያበቃ ድረስ 30.69 ሚሊዮን ፓውንድ ያገኛል፣ ወይም ወደ አካውንቱ ያስገባል ይሰበስባል ማለት ነው። ለዚህ ነው በጣም ብዙ ሰዎች የተገረሙት። እንደነዚህ ያሉ ክፍያዎችን በመክፈል ከሚታወቁ ክለቦች መካከል አንዱ አይደለም ጋላተሰራይ አሁን ግ ለሊሮይ ሳኔ ይህንን አድርጓል። የሊሮይ ሳኔና የጋላተ የጋላተሰራይ ስምምነት የተጫዋቹም ወደ ኢስታንቡል ሄዶ በጋላተሰራይ ማሊያ ራሱን ማስተዋወቅ፣ ሲፈርም ፎቶግራፍ መነሳት፣ ደጋፊዎችን መጥቻለሁ ብሎ ሰላም ማለት አነጋጋሪ የሆነበት ሌላኛው ምክንያት የባየር ሚውኒክና የሊሮይ ሳኔ ኮንትራት የሚጠናቀቀው ጁን ሰላሳ ነው። እና በዚህ ጉዳይ ላይ ጥያቄ የቀረበላቸው የቡድን ጓደኞቹ ያ ማለት በባየር ሚኒክ አብረውት የሚጫወቱ ተጫዋቾች እኔ እየሆነ ያለውን ነገር አላውቅም ሲሉ ተደምጠዋል። ከእነዚህ መካከል ማኑዌል ኖዌር አንደኛው ነው። ሌሮይ ሀዝኖት ሪፖርት ቱ ዘ ቲም ወይም ለቡድኑ ሪፖርት ያደረገው ነገር ወደዚህ እጃ ለው እንደዚህ ላደርግ ነው ብሎ ለቡድኑ ያሳወቀው ነገር የለም ብሎ በነገሩ እንግዳ መሆኑን ወይም የተለየ ነገር እየተከናወነ እንደሆነ ማኑዌል ኖዌር ይፋ አድርጓል። ከሱ በተጨማሪ ስ ሙለርም፣ ይህንን በተመለከተ ምንም ልናገር የምችለው ነገር የለም፣ መጀመሪያ እማውቀውም ነገር የለም። ከዛ በተጨማሪ ደግሞ ምን ጥቅም አለው? አሁን ባወራ የሚሆነው ነገር በሙሉ ሆኗል፣ ሲል ተደምጧል። እንግዲህ ባየር ሚውኒክ በዓለም የክለቦች ዋንጫ ላይ ከሚሳተፉ የጀርመን ክለቦች መካከል አንደኛው ነው። በሊሮይ ሳኔና በባየር ሚውኒክ መካከል ደግሞ ውል አለ። ይሄ የውል ስምምነት የሚጠናቀቀው ጁን ሰላሳ ነው። ስለዚህ የውል ስምምነታቸው ከማብቃቱ በፊት ሊሮይ ሳኔ ይህንን ማድረጉ አነጋጋሪ ነው። ይህንን ማድረጉ ምናልባትም ከዚህ በኋላ ሊያስከትል የሚችለው ጭቅጭቅም ይጠበቃል። እንደ ባየር ሚኒክ አገላለጽ ከሆነ ባየር ሚኒክ ሊሮይ ሳኔን በዓለም የክለቦች ዋንጫ በሶስቱ የምድብ ማጣሪያ ጨዋታዎች እጠቀምበታለሁ ነው የሚለው። ስለዚህ ከኦክላንድ ሲቲ ከቦካ ጁኒየርስ እና ከቤኔፊካ ጋር በሚደረጉ ጨዋታዎች ሊሮይ ሳኔን የመጠቀም የውል መብት አለው። ምክንያቱም እነዚህ ጨዋታዎች የሚደረጉት ከጁን ሰርቲ በፊት ነው። እስከ ጁን ሰርቲ ድረስ ደግሞ ባየር ሙኒክ እና ሌሮይ ሳኔ ኮንትራት አላቸው። ይሄንን አልፎ ይሄንን ጥሶ ኢስታንቡል ደርሷል። በሳምንት የሚከፈለው የክፍያ መጠን ደግሞ ብዙዎችን እያስገረመም ብዙዎችን እያነጋገረም ይገኛል። ወደ ሁለተኛው ወሬ እንሂድ። ማንቸስተር ዩናይትድ በዚህ ክረምት ራሳቸውን ለማጠናከር ደፋ ቀና ከሚሉ የሚችሉትን እያደረጉ ካሉ የፕሪሚየር ሊጉ ክለቦች መካከል አንደኛው ነው። ታዲያ በማንቸስተር ዩናይትድ እስካሁን ድረስ በይፋ የተጠናቀቀው ዝውውር የማቲያስ ኩና ነው። ማቲያስ ኩና ማንቸስተር ዩናይትድን ተቀላቅሏል። በማንቸስተር ዩናይትድ ማሊያ ራሱን ገልጧል። ለደጋፊዎቹም መጥቻለሁ ብሏል። ግን ከማቲያስ ኩና በተጨማሪ የብሪያን ኤምቤሞ ዝውውር ማንቸስተር ዩናይትድ ቤት መጠናቀቁ አይቀርም የሚል በእርግጠኝነት ዘገባ በብዙ የእንግሊዝ ሚዲያዎች እየተነገረ ነው የሚገኘው። ይሄ እየተጠበቀ ባለበት ሰዓት ቶተንሃም ሆትስፐርስ የቶማስ ፍራንክን የአሰልጣኝነት ዝውውር ወይም ቅጥር አጠናቀቀ። ይሄ ከሆነ በኋላ ቶተንሃም ለብሬንትፎርድ በይፋ እኔም እኮ ብሪያን ኤምቤሞን እንፈልገዋለሁ ይሄ ተጫዋች የኔ እንዲሆን ፍላጎት ስላለኝ እንነጋገር፣ እንደራደር አለ። ማንቸስተር ዩናይትድ ለብሪያን ኤምቤሞ ዝውውር ለብሬንትፎርድ ያቀረበው የዝውውር ክፍያ 45 ሚሊዮን ፓውንድ ወደፊት የሚከፈል ልጁ ከማንቸስተር ዩናይትድ ጋር ሆኖ የሚያሳካቸውን ስኬቶች ታሳቢ በማድረግ የሚጨመር 10 ሚሊዮን ፓውንድ በድምሩ 55 ሚሊዮን ፓውንድ አቅርቦ አዘጋጅቶ በብሬንትፎርድ ውድቅ ተደርጎበት ነበር። ሁለተኛው ሀሳብ ማንቸስተር ዩናይትድ ይዞ ሄደዋል ነው የሚባለው። ይሄ ሁለተኛው ሀሳብ 55 የነበረውን ድምር የዝውውር ሀሳብ ወደ 60 ሚሊዮን ፓውንድ የሚያሳድግ ከመጀመሪያው ኦፈር 5 ሚሊየን ፓውንድ የሚጨምር ነው። ለዚህ የማንቸስተር ዩናይትድ ሁለተኛ ጥያቄ ብሬንትፎርድ መለሰ የተባለውን መልስ ወይም ሰጠ የተባለውን መልስ ማንም አልዘገበውም። ማንቸስተር ዩናይትድ ግን በብሪያን ኤምቤሞ ዝውውር ላይ ተስፋ አልቆረጠም። ከብሬንትፎርድ በኩል ይሰማ የነበረው ነገር ይሄን ተጫዋች እሸጣለሁ ይህን ተጫዋች ከሚፈልጉ ጋር ለመደራደር ዝግጁ ነኝ። ነገር ግን ለዚህ ተጫዋች ዝውውርን የምጠብቀው ከ60 ሚሊዮን ፓውንድ በላይ ነው። ከዚህ በላይ ይዘው የሚቀርቡ ክለቦች ካሉ ላዳምጣቸው፣ ሀሳቤ ልነግራቸው፣ የሚሉኝንም ልሰማ ዝግጁ ነኝ ይላል ብሬንትፎርድ። አሁን ቶተናሞት ስፐርስ በብሬንትፎርድ ፍላጎት መሰረት ከ60 ሚሊዮን ፓውንድ በላይ ለተጫዋቹ ዝውውር ሊያቀርብና ብሪያን ኤምቤሞ ከአሰልጣኝ ቶማስ ፍራንክ ጋር አብሮ በቶተንሃም ቤት መስራት እንዲቀጥል ሊያደርግ ይችላል። ሆይ ይሄ ነው እንግዲህ ትልቁ ጥያቄ። ነገር ግን ዛሬ ከሰዓት በኋላ አብዛኞቹ የእንግሊዝ ሚዲያዎች እየነገሩን ያሉት ነገር ብሪያን ኤምቤሞ ማንቸስተር ዩናይትድ እስካሁን ያደረገውን ነገር ያውቃል። ራሱም የማንቸስተር ዩናይትድ ተጫዋች መሆን እንደሚፈልግ ተናግሯል። ይሄን ከተናገረ በኋላ ግን የቶማስ ፍራንክ ቶተንሃምን በይፋ መቀላቀል፣ ቶተንሃም ይዞት የቀረበው ፍላጎት ከቶማስ ፍራንክ ጋር ሆኖ የቶተናህምን ማሊያ ለመልበስ ተሳባሉ፣ ፍላጎት አሳያሉ። ምናልባት ይሄ የሚባለው መሳብ ወይም የፍላጎት ለውጥ ማድረግ እውነት ከሆነ ቶማስ ፍራንክና ብሪያናይም በመዋብረው ይሆናሉ። ልጁም የቶተናም ተጫዋች ይሆናል። ቀዩን ማሊያ መልበስ ይቀርበታል ማለት ነው። ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ የለበትም። ቶተናም ሆትስፐርስ በአውሮፓ ቻምፒዮንስ ሊግ አለበት። ስለዚህ የማንቸስተር ዩናይትድ ተጫዋች ባለመሆኑ የሚቀርበት ብዙ ነገር የለም። ከፕሪምየር ሊግ ተሳትፎና ትልቅ ክለብን ከመቀላቀል አንጻር ካልሆነ በስተቀረ በአውሮፓ ቻምፒዮንስ ሊግ የመጫወት ፍላጎት ካለው ግን የ25 ዓመቱ ካሜሩናዊ የቶተናም ተጫዋች መባልን ሊመርጥ ይችላል። ምናልባት የሰውየው ተጽዕኖም ነው የሚሉ ሰዎች አሉ። ስለዚህ ማንቸስተር ዩናይትድ ይህንን ያህል የተጓጓለትን ምናልባትም የሚሳካ ከሆነ ነው ወደ ኦልትራ ፎርድ የሚወስዱት ከሆነ እሱና ማቲያስ ኩና የሚይዙት ይሄ የአስር ቁጥር ሚና ማንቸስተር ዩናይትድን ከጎል ማስቆጠር አንጻር የበለጠ ያሻሽለዋል የበለጠ አሪፍ ያደርገዋል ለማንቸስተር ዩናይትድ የውድድር ዓመቱ የተሻለ ውጤት የማስመዝገቢያ የመሆን እድሉም ሰፊ ሊሆን ይችላል ተብሎ ተጠብቆ ነበር ምክንያቱ ደግሞ ይሄ ተጫዋች በ2024/25 የውድድር ዓመት ማለትም አሁን በተጠናቀቀው የውድድር ዓመት በፕሪምየር ሊጉ ላይ ያለው ቁጥር በጣም ጥሩ የሚባል ነው ለምሳሌ ባገባቸው ጎሎች ብዛት ብንወስድ ሀያ ጎሎችን አስቆጥረዋል አራተኛ ደረጃ ላይ ነው የሚቀመጠው ማመርሳ ሳላ እንደዚሁም ደግሞ አሌክሳንደር አይዛክና አርሊንግ ብራውት ሃላንድ ብቻ ናቸው። በብዙ ጎል ብዛት የሚበልጡት ሁለተኛው አሲስት ነው። አሲስት ምን ያህል ለጎል የሚሆኑ ኳሶችን ሰጥቷል ብቻ ሳይሆን ኤክስፔክትድ አሲስት አሲስት ማድረግ የሚችልባቸውን አጋጣሚዎች በመፍጠር በፕሪምየር ሊጉ ብሪያን ኤምቤሞ አንደኛ ነው። ዘጠኝ ነጥብ ሁለት ስድስት አሲስት ኤክስፔክትድ አሲስት ነበረው በዘንድሮ የውድድር ዓመት የሚያደርጋቸው ወይም ኳስ ለማሻገር የሚያደርገው ሙከራ ላይ ሁለት መቶ ሁለት ኳሶችን ለማሻገር ወይም ክሮስ ለማድረግ ኤምቤሞ ጥረት አድርገዋል። በዚህም በፕሪምየር ሊጉ አንደኛ ነው ሜዳ በማካለል ወይም ምን ያህል ሜዳ ነው የሚሸፍነው ሸፍነው የሚጫወተው ስንል 387 ኪሎ ሜትርን ሸፍኗል በውድድር ዓመቱ 2024 ላይ ይሄም ብዙ የሜዳውን ክፍል በማካለል ሶስተኛ ደረጃ ላይ የሚቀመጥ ተጫዋች ነው። ፈጣን ሩጫ መሮጥ ወይም ስፕሪንት ማድረግ ላይ 870 ጊዜ ይሄንን አድርጓል፣ ሶስተኛ ደረጃ ላይ ነው የሚቀመጠው። ስለዚህ የከፋ የሚባለው ቁጥሩ አራተኝነት ነው። ይሄም በኮከብ ግብ አግቢነት ደረጃው ላይ የያዘው ቦታ ነው። ሌሎቹ ግን አንደኛ አንደኛና አንደኛ እና ሶስተኛ ሶስተኛ ናቸው። ስለዚህ ይሄ ተጫዋች ለማንቸስተር ዩናይትድም ሆነ ለቶተናም ሆትስፐርስ በእጅጉ ሊጠቅም የሚችል ተጫዋች መሆኑን በእርግጠኝነት መናገር ይቻላል። በሁለቱ ክለቦች መካከል የተያዘውን ትንቅንቅ ማን ያሸንፋል፣ ማን የበላይነቱን ይወስዳል፣ ማን ለ2526 የውድድር ዓመት የኤምቤሞን አገልግሎት ያገኛል የሚለው በጉጉት እየተጠበቀ ነው ያለው። ወደ ሊቨርፑል እንለፍ። ሊቨርፑል እንግዲህ በዚህ ሰዓት በእንግሊዝ ጋዜጦች በስፋት እየተነጋገሩበት የሚገኙት ጉዳይ በሊቨርፑልና በባየር ሊቨርኩሰን መካከል የፍሎሬ ዊርትስን ዝውውር ለማጠናቀቅ የተደረሰበት ስምምነት፣ የስምምነቱ ዋጋ ይህንን ያህል ወይም 116 ሚሊዮን ፓውንድ ለተጫዋቹ ለመክፈል ሊቨርፑል ተስማማ የሚለው በእያንዳንዱ ሚዲያ ላይ ሄድላይን ነው፣ በዚህ ሰዓት በእያንዳንዱ ሚዲያ ላይ ይሄ ለብሪታንያ የተጫዋቾች ዝውውር ሪከርድ ነው። የሊቨርፑልም የሌሎቹም ክለቦች እስካሁን ድረስ በዚህ መጠን ለአንድ ተጫዋች ዝውውር ከፍለው አያውቁም። ታዲያ በባይ ሊቨርኩሰንና ና በሊቨርፑል መካከል በዝርዝር የተስማሙበት ነገር ምንድን ነው ሲባል የተገለጹ የተወሰኑ ነገሮች አሉ። አንደኛው የተገለጸው ነገር ለዚህ ተጫዋች ዝውውር ይሄ ቤዝ ትራንስፈር ፊ የሚባለው በቃ መሰረታዊ ምንም ሆነ ምን የማይቀር ክፍያ 100 ሚሊዮን ፓውንድ ነው የማይቀር ክፍያ ነገር ግን ሊቨርፑል ፕሪሚየር ሊጉን ያሸነፈ እንደሆነ ወይም የአውሮፓ ቻምፒዮንስ ሊግን ያሸነፈ እንደሆነ ለባየር ሊቨርኩሰን የሚከፈል ተጨማሪ 16 ሚሊየን ፓውንድ ይኖራል። ስለዚህ የጉርሻ ክፍያዎች ወይም የቦነስ ክፍያዎች ሲደመር ቤዝ ትራንስፈር ፊው ትራንስፈርፊው እኩል ይሆናል 116 ሚሊየን ፓውንድ ነው ነው። ሌሎች በዝርዝር የሚቀመጡ እንዲህ ሲሆን እንዲደረጋል እንዲህ ሲሆን እንዲህ ይደረጋል የሚባሉ ስምምነቶች ይኖራሉ። ወደፊት ይገለጻሉ ተብሎ ነው የሚጠበቀው። ስለዚህ መሰረታዊ የሚባል ምንም ቢፈጠር ከዚህ በኋላ ባየር ሊቨርኩሰን ከሊቨርፑል መሰብሰቡ የማይቀረው የዝውውር ገንዘቡ አንድ መቶ ሚሊዮን ፓውንድ ነው። ውጤት ላይ መሰረት ያደረገ 16 ሚሊዮን ፓውንድ ጭማሪ ግን ባየር ሊቨርኩሰን ከሊቨርፑል ይጠብቃል። ይሄ ከተነሳ በኋላ አሰልጣኝ አርንስሎት ከራሱ ከተጫዋቹ ከፍሎሬን ዊርስ ጋራ መነጋገራቸውን ሁለቱ ያወሩት ወሬ ወይም በውይይታቸው ወቅት የተገላለጡት ሀሳብ መካከል አንደኛው በዋናነት እሱን መጠቀም የሚፈልጉት በአስር ቁጥር ሚና እንደሆነ ነግረውታል ነው። ነገር ግን ደግሞ እንደ አስፈላጊነቱ ወደኋላ ተመልሶ በሚድፊልደርነት ሊጫወ እንደሚችል እዛም ላይ የተዋጣለት መሆኑን እንደሚያውቁ አርንስሎት ለፍሎሬን ዊርስ ነግረውታል። ሁለተኛውን ግን አስር ቁጥር ሚና ላይ በዋናነት ይጫወታል አሴ ሚድፊልደር ሊጫወት ይችላል። ከዛ ውጪ ግን የዘጠኝ ቁጥር ሚናን ወስዶ ሊቨርፑልን ሊያገለግል ይችላል ሲያስፈልግ ወይም አስፈላጊ ሆኖ ሲገኝ። እነዚህ ሁሉ አማራጭ መጫወቻዎች ለፍሎሬን ዊርትስ መዘጋጀታቸውን ነግረውታል። ፍሎሬን ዊርትስም ለአሰልጣኝ አርነ ስሎት ቡድናቸውን ለመቀላቀል በጣም ከፍተኛ ፍላጎት እንዳለው እናም ከእሳቸውና ከሊቨርፑል የቡድን ጓደኞቹ ጋር ሆኖ ብዙ ስኬትን ተስፋ እንደሚያደርግ ነግሯል። አሁን በሊቨርፑል ቤት ውስጥ የዚህ ተጫዋች ዝውውር ሊጠናቀቅ መሆኑን ተከትሎ እንደነዚህ ያሉ መረጃዎች ስር የሚጽፏቸውን አስተያየቶች ስንመለከት በጣም አብዛኞቹ የሊቨርፑል ደጋፊዎች ደስተኞች ናቸው። አቁነጥነጥዋቸዋል ይህንን ልጅ በቀዩ ማሊያ አገልግሎት ሲሰጣቸው ደስታ በደስታ ሲያደርጋቸው ለማየት ቸኩለዋል። ነገር ግን ደግሞ በሊቨርፑል ቤት ውስጥ ሌላ መረጃ አለ። የሊቨርፑል ቤት ሌላኛው መረጃ ሉዊዝ ዲያዝ ከሊቨርፑል ጋር ይለያያል የሚለው ነው። ይሄ መለያየት አይቀርም። ይሄንን ተጫዋች የሚወስድ ማንኛውም ክለብ ልጁን መውሰድ ይችላል። በዚህ ተጫዋች ሽያጭ ዙሪያ ሊቨርፑል ለመደራደር ፍላጎት ማሳየት ጀምሯል፣ በተለይ የፍሎሬን ዊርትን ዝውውር እንዳጠናቀቀ ካወቀ በኋላ። ግን የዚህ ተጫዋች ፈላጊ 51 ሚሊዮን ፓውንድ ለሊቨርፑል መክፈል ይጠበቅበታል። ይሄ ቦተም ላይ ነው ነው፣ ይሄንን አልሸራርፈውም ነው የሚለው። ሊቨርፑል አሁን 51 ሚሊዮን ሪባውንድ ከፍሎ ሉዊስ ዲያዝን የሚወስድ ክለብ ይኖራል አይኖርም? እሱ ነው መሰረታዊ ጥያቄ። በዚህ ተጫዋች ዙሪያ ከፍተኛ ፍላጎት አለው የተባለውና የስፔኖ የስፔኑ ጋዜጣ ስፖርት በተደጋጋሚ እንደሚለው ይፍጠን ይዘግያል አቅም እንጂ ሉዊስ ዲያዝ የባርሴሎናን ማሊያ ይለብሳል። ዴኮም ይፈልገዋል፣ ሃንሲ ፍሊክም ይህንን ተጫዋች ይፈልጋሉ። በተለይ በተለይ ደግሞ ብለው የሚያነሱት ነገር ከሊቨርፑል ወደ ባርሴሎና የሚዘዋወሩ ተጫዋቾች እነዚህ ተጫዋቾች የባርሴሎና ቆይታቸው የተሳካ ነው። ሉዊስ ሱዋሬዝን ያነሳሉ፣ እንደዚሁም ደግሞ ሀቬር ማሼራ ነውን ያነሳሉ። እነዚህ ተጫዋቾች ባርሴሎናን ከመቀላቀላቸው በፊት የሊቨርፑል ተጫዋቾች ነበሩ፣ ከባርሴሎና ጋር ጥሩ ጊዜን አሳልፈዋል። ከሊቨርፑል ባርሴሎናን ተቀላቅሎ አልሆን ያለው ባርሴሎናን አክስረዋል ከሚባሉ ተጫዋቾች መካከል አንደኛው ኩቺኒዮ ነው። ከዚህ ውጪ ሊቨርፑልና ባርሴሎና መካከል ያለው ጥሩ ግንኙነት ይህንን የሉዊዝ ዲያዝን ዝውውር እንዲሳካ ሊያደርገው ይችላል ተብሎ ነው የሚጠበቀው። እንግዲህ ሊቨርፑል ሁለተኛ የፕሪምየር ሊግ ዋንጫውን ሲያሸንፍ ሉዊዝ ዲያዝ 17 ጎሎችን አስቆጥሯል። ስምንት ለጎል የሚሆኑ ኳሶችንም ሰጥቶ ነበረ። የሉዊዝ ዲያዝ የሊቨርፑል ቆይታ የተሳካ ተብሎ ሊገለጽ የሚችል ነው። ዋንጫዎችን አሸንፏል። አገልግሎቶችን በጥሩ ሁኔታ ሰጥቷል። የሊቨርፑል ደጋፊዎች ከሚወዷቸው በጥሩ አገልግሎቶቻቸው ከሚያነሷቸው ተጫዋቾች መካከል አንዱ እንደሆነም ይታመናል። ስለ መዘግየቱ ልናስብ እንችል ይሆናል እንጂ እስከ 2027 ድረስ ከሊቨርፑል ጋር ኮንትራት ያለው ሉዊስ ዲያዝ ባርሴሎናን መቀላቀሉ ቢያንስ ደግሞ የሊቨርፑል ተጫዋች ሆኖ እንደማይቀጥል አሁን ታውቋል። ሶስት ዓመት ከስድስት ወር አካባቢ ሊቨርፑልን አገልግሏል። ሌላ ቻሌንጅ እፈልጋለሁ ብለዋል አሉ። እንደውም ሊዩዝ ዲያዝ ራሱ ከሊቨርፑል ለመውጣትና በአዲሱ የውድድር ዓመት በአዲስ ክለብ ለመቅረብ በቃ ራሱን አሳምኖታል የሚሉ መረጃዎች ናቸው እየተለቀቁ የሚገኙት። አርሰናል ላይ ደርሰናል። እንግዲህ አርሰናል በ 2526 የውድድር ዓመት በጥቂቱ የአርሰናል ደጋፊዎች ከክለባቸው ምን ይጠብቃሉ፣ ምንን ተስፋ ያደርጋሉ ስንል፣ የሆነን ውድድር ማሸነፍ አለበት፣ ከተቻለ ፕሪሚየር ሊጉን፣ ከተቻለ ቻምፒዮንስ ሊጉን፣ ካልሆነ ግን ቢያንስ ደስታ የሚገልጹበት ደስታ እየገለጹ የሚያመሹበት የሆነን ዋንጫ አርሰናል ማሸነፍ አለበት ነው። ይሄ የአርሰናልና የዋንጫ ማሸነፍ ፍላጎት እውን እንዲሆን እንዲገናኙ አርሰናል የፊት መስመሩን ማጠናከር አለበት ነው። ከዚህ ጋር ተያይዞ ዛሬ ከሰዓት ከወጡት መረጃዎች መካከል አንደኛው ከእርሊንግ ብራውት ሃላንድ ጋር ለኮከብ ግብ አግቢነት የሚፎካከርን አጥቂ ለማስፈረም አርሰናል ጥረቱን እየቀጠለ ነው። ይህ አጥቂ ቤንጃሚን ሸሽኮ ነው። ይሄ ተጫዋች የአርሰናል መሆኑ አይቀርም፣ የአርሰናልን ከአጥቂ ጋር የተያያዘ ችግር ለመፍታትም ትክክለኛው ሰው ነው ይላሉ ዛሬ ለንደን ላይ ለንባብ የወጡ መረጃዎች እንደነሱ ነሱ አገላለጽ ከሆነ ማንቸስተር ሲቲ ሃላንድ አለው። በሃላንድ ጎል ማስቆጠር አቅም ይተማመናል። አሁን አርሰናል በ2025 26 የውድድር ዓመት ቤንጃሚን ሼሽኮ ከሆነ አስፈርሞ ከጎል ማስቆጠር ጋር የተያዘ ችግሩን ቀርፎ እፎ ይላል ብለው ነው የሚጠብቁት። እንግዲህ በተጠናቀቀው የውድድር ዓመት 2024-25 ላይ የአርሰናል ኮከብ ግባግቢ የሆነው የውድድር ዓመቱን ያጠናቀቀው ካይ ሃቨርትስ ነው። ካይ ሃቨርትስ ለአርሰናል ስንት ጎል አገባ? ዘጠኝ ጎል። ይሄ ማለት አንድ የአርሰናል ተጫዋች በአንድ የውድድር ዓመት ደብል ዲጂት ላይ ሳይደርስ ቀርቷል ማለት ነው። ምክንያቱም የፕሪሚየር ሊጉ ብዙ ጎል ያገባው ተጫዋች ሀቨርትስ ነው። ለአርሰናል ካለንና ያገባው ጎል ዘጠኝ ነው ካለን፣ ባለ ሁለት አሃዝ አይደለም ባለ ሁለት አህዝ ላይ መድረስ ሳይችል አንድም ያርሰናል ተጫዋች ውድድር ዓመቱ ሲጠናቀቅ ከመቶ አንድ ዓመታት በኋላ ለመጀመሪያ ጊዜ ነው። ይሄ ያስደነግጣል። ይሄ እንዲቀጥል ማንም ማንም አይፈልግም። አርሰናል ቤት ውስጥ የሆነ ተጫዋች አስር እና ከዛ በላይ ጎል ያስቆጥራል። 24/25 ላይ ግን ይሄ አልሆነም። በእርግጥ ይሄ ላለመሆኑ የተለያዩ ፋክተሮች ሊኖሩ ይችላሉ። ለምሳሌ የተጫዋቾቹ ጉዳት ከሃይቨርትስ ተጎድቷል፣ ከሶስት ወር በላይ ቡካዩ ሳካር ተጎድቷል፣ ኦዴጋርድ ተጎድቷል፣ እያለን የተጎዱ ተጫዋቾችን ልንዘረዝር እንችል ይሆናል። ነገር ግን ጉዳትንና እግር ኳስን ማለያየት አይቻልም። እንደነዚህ ያሉ ገጠመኞች እንደነዚህ ያሉ ፈተና ፈተናዎች በሚቀጥለው የውድድር ዓመት ስላለመምጣታቸውም ዋስትና መስጠት ማንም ማንም አይችልም። እነ ሀቨርትስ ከተጎዱ በኋላ እነ ሚካኤል ሜሪ ነው በአጥቂነት አገልግሎት እንዲሰጡ ተገደው እንደነበረም እናስታውሳለን። ስለዚህ ጉዳት መጣ፣ የተጫዋቾቹ የራሳቸው አባካኝነት ተደምሮ አርሰናል ከዘጠኝ ጎል በላይ የሚያስቆጥር የፕሪሚየር ሊግ ተጫዋች አልነበረውም። ይሄ መቀየር አለበት፣ ይሄ መስተካከል አለበት። ይሄ ሲስተካከል ደግሞ ድራማቲክ ለውጥ ሊያመጣ የሚችል ተጫዋች ነው ቡድኑን ሊቀላቀል በር ላይ ነው እየተባልን ያለ ነው ቤንጃሚን ሼሽኮ። በቤንጃሚን ሼሽኮ ዝውውር ዙሪያ አርሰናል እና የተጫዋቹ ክለብ አርቢ ላይፕዚግ ጓቸው ድርድሮች ጥሩ መስመር ይዘዋል። አርሰናል ይሄንን ከያዘ በእጁ ይዞ ነው አማራጮችን እየፈለገ ያለው። ሰባ ሚሊዮን ፓውንድ ይላል አርቢ ላይፕሲግ። ነገር ግን ደግሞ አርሰናል ከዛ ያነሰ ለመክፈል ተጫዋቹን እና ክለቡን ለማሳመን ደፋ ቀና እያለ ነው። ግን በብዙ የእግር ኳስ ተንታኞች እምነትና አገላለጽ ከሆነ ይህንን ተጫዋች ማስፈረም በብዙ ነገሮቹ ከኤርሊንግ ብራውት ሃላንድ ጋር ስለሚመሳሰል ሃላንድ በመጀመሪያው የውድድር ዓመት ለሲቲ የሰጠውን አይነት አገልግሎት ቤንጃሚን ሸሽኮ ለአርሰናል ሊሰጥ እንደሚችል ያምናሉ። ብዙዎቹ ነገሮቻቸው ይመሳሰላሉ። ረጅም ነው፣ በጣም ሃላንድም እንደዛው። ፊዚካሊ ዶሚኔት ማድረግ ይችላል። ቤንጃሚን ሸሽኮ የአየር ላይ ኳሶችን በመጠቀም ጎበዝ ነው። እንግዲህ ግዙፍ ነው ሜትር ከዘጠና አምስት ነገር ግን ይህንን ሳይዝ ይዞም ቢሆን አክስለሬት ሲያደርግ በጣም ፈጣን ሩጫን ሲሮጥም ደግሞ የሚወዳደረው የለም ቶፕ ስፒድ አለው በጣም በጣም የሚያስደነግጥ ቶፕ ስፒድ አለው እሱ ብቻ አይደለም በሁለቱም እግሩ ፓወርፉሊ ኳሶችን ሹት ማድረግ ይችላል። ጎሎችን ማስቆጠር ይችላል። ግራ እግሩንም ሲጠቀም፣ ቀኝ እግሩንም ሲጠቀም ቤንጃሚን ሸሽኮ በጣም ጥሩ የሚባል አቅም ያለው ነው። ስለዚህ ይህንን ይህንን ኳሊቲውን ከግምት ውስጥ አስገብተው ነው ምናልባት እሱ በጣም ትልቅ ቫሉዌብል አሴት ሊሆን ይችላል፣ እሱን ለሚያስፈርሙት ቡድኖች በተለይ ደግሞ በትራንዚሽን የማጥቃት ፍላጎት የማጥቃት ዝንባሌ ላላቸው ክለቦች ቤንጃሚን ሸሽኮ ፐርፌክት ፊት ነው ብለው ይናገራሉ። አንድ በሳልስበርግ ሀላንድ በቦርሻ ዶርትሙንድ እንደነበረው አይነት አቅም አለው። ብለው ነው የሚያወሩት። በነገራችን ላይ ይህም ተጫዋች የሳልዝበርግ ተጫዋች ነበረ። ሳልዝበርግ በነበረበት ጊዜ 2019 ላይ የ2019 አንስቶ እስከ 2020 ምናምን ድረስ ለሳልዝበርግ በነበረበት ሰዓት ላይ ማንቸስተር ዩናይትዶች እኮ በ19 ዓመቱ ቤንጃሚን ሼሽኮን ለመውሰድ ጥረት አድርገው ነበር፣ ለሳልዝበርግ ጥያቄ አቅርበዋል። በኋላ የማንቸስተር ዩናይትድ ቤንጃሚን ሼሽኮን እንውሰድ ብሎ ልጁ የ19 ዓመት እድሜ ላይ እያለ በ2022 መጠየቅ ሳልዝበርጎቹን አስቆጥቶ ነበር። እንደው ማንቸስተር ዩናይትድ ላይ ለመቀለድ ሞክረው ነበረ። አሀ ቤንጃሚን ሸሽኮ እንፈልጋችሁ፣ እንደዛ ከሆነ አንድ ቢሊየን ዩሮ እንፈልጋለን። እሱም አይበቃም ብሩኖ ፈርናንዴዝን ጨምሩበት፣ ፍሬድም የእኛ ይሁን አሉና መለሷቸው። ይህን ያህል ይህንን ያህል አንሸጥም፣ እሱንም አንሰጥም የሚባልለት ልጅ ነበረ በሳልዝበርግ ቤንጃሚን ሸሽኮ አሁን አርሰናልና አርቤ ላይፕሲጅ በጣም በጣም በጣም በጥሩ ሁኔታ ድርድራቸውን አጠናክረው እየቀጠሉ ነው። ለዚህ ነው ምናልባት በፕሪሚየር ሊጉ ለኮከብ ግብ አግቢነት መፎካከር አቅም ካላቸው ተጫዋቾች መካከል አንዱ ይሆናል ተብሎ እየተጠበቀ በዚህ ጉዳይ ላይም ብዙ እየተነገረለት የሚገኘው። በሌላ የዝውውር ዜና አርሰናል ላይ ጋብርኤል ማግሃሌሽ ለአንድ ፖድካስት አገሩ ብራዚል ላይ ላለ ፖድካስት የተናገረው ነገር አለ። ሮድሪጎ ብራዚላዊ የሪያል ማድሪድ ተጫዋች ክስተት ነው። እሱ የኔ የብሔራዊ ቡድን ብቻ ሳይሆን የክለብ ጓደኛዬም እንዲሆን እፈልጋለሁ። በአርሰናል ማን ይውጣ ማን ወደ አርሰናል ይዘዋወር የሚለውን ጉዳይ የምወስነው እኔ ብሆን ሮድሪጎ የአርሰናል ተጫዋች ይሆን ነበር የሚል አስተያየትን ሰጥቷል። እየጠቆመን ይሆን ሊነግረን የፈለገው ነገር ያለ ይመስላል። ለማንኛውም ለዚህ ሰዓት እነዚህ ወሳኝ የሚባሉ የዝውውር መረጃዎችን ነው። በአብዛኛው ስናይ የቆየ ነው ግን አዳዲስ ነገሮች ይሰማሉ፣ አዳዲስ ነገሮች ይወጣሉ። የተሰሙትን ደግሞ ይዘን መልሰን እንመጣለን። ሰብስክራይብ አድርጉና ቤተሰብ ሁኑን፣ የአዳዲሶቹ መረጃዎች ባለቤትም ሁኑን እላለን። ለእስካሁን ድጋፋችሁ በድጋሚ እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር። 2010.